የደቡብ ኢትዮጵያ ክልል ጤና ቢሮ አፍላ ወጣቶችና ወጣቶች የጤና አገልግሎት ተጠቃሚ እንዲሆኑ ለማስቻል የጤና ተቋማትን ለአፍላ ወጣቶች ምቹ ማድረግ እንዲሁም ወጣቶች በሚበዙባቸው በተለያየ ከትምህርት ቤቶች ጋር በመስራት ና ለጤና ኤክስቴንሽኑ ሰራተኞች የግንዛቤ ማስጨበጫ ዋና ተግባር መሆኑን አስታውቀዋል። ባለፉት ሶስት ወራት የቤተሰብ እቅድ አገልግሎት የአፍላ ወጣቶችና ወጣት ሴቶች ተጠቃሚነት ሃምሳ በመቶ ለማድረግ ፍትሃዊነትንና ተጠቃሚነትን ለማረጋገጥ መሰራቱን ተጠቁሟል። የቤተሰብ እቅድ አገልግሎት ካገኙ ከአ ተጠቃሚዎች መካከል 27 በመቶ የሚሆኑት ከአስር እስከ ሀያ አራት የእድሜ ክልል ውስጥ የሚገኙ ሴቶች መሆናቸውን በደቡብ ክልል ጤና ቢሮ የቤተሰብ እቅድ የአፍላ ወጣቶችና ወጣቶች የጤና ፕሮግራም አስተባባሪ አቶ አብርሃም ወንድሙ ለብስራት ራዲዮ ተናግረዋል። ሰባ ሁለት በመቶ የሚሆኑት የቤተሰብ እቅድ አገልግሎት ተጠቃሚዎች ከሀያ አምስት እስከ አርባ ዘጠኝ የእድሜ ክልል ውስጥ የሚገኙ ሴቶች መሆናቸውንም የገለጹት አስተባባሪው ከአስር እስከ ሀያ አራት የእድሜ ክልል ውስጥ የሚገኙ አፍላ ወጣቶችና ወጣት ሴቶች የቤተሰብ እቅድ አገልግሎት አገልግሎት ተጠቃሚነት ዝቅተኛ ነውም ተብሏል። ብስራት ሬዲዮ ከዚህ በፊት በደቡብ ኢትዮጵያ ክልል የልጅነት እርግዝና ማስቆም አልተቻለም መባሉን መዘገቡም የማይዘነጋ ነው ስትል መባወርቅ ነ ዘግባለች። በሀሰተኛ የቴሌግራም አካውንት የአመራሮችን ፎቶ በመጠቀም ችግር ገጥሟቸው ሆስፒታል ሰው እያስታመሙ ነው በማለት ነጋዴዎችን ገንዘብ ሲያስልኩ የነበሩ ግለሰቦች በቁጥጥር ስር ዋሉ። በሚዛን አማን ከተማ አስተዳደር ስውር የቴሌግራም አካውንት በመክፈት በአመራር ስም ከንግዱ ማህበረሰብ ገንዘብ ሲሰበስቡ የነበሩ ግለሰቦች በቁጥጥር ስር አውሎ ምርመራ እያካሄደ መሆኑን ፖሊስ አስታወቀ። ግለሰቦቹ የአመራሮችን ፎቶ ፕሮፋይል በማድረግ የቴሌግራም ፌክ አካውንት በመክፈት ሐሰተኛ መረጃዎችን በማሰራጨትና አመራሩ ማህበረሰብ ችግር ገጥሞት ገንዘብ እንደሚያስፈልገውና ገንዘብ እንዲከፍሉ በመግለጽ ከንግዱ ማህበረሰብ ገንዘብ ሲቀበሉ የነበሩ ግለሰቦችን በቁጥጥር ስር መዋሉን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የሚዛን አማን ከተማ ፖሊስ አዛዥ ኮማንደር ምናሉ ታደሰ ለብስራት ራዲዮ ተናግረዋል። አጭበርባሪዎቹን በቁጥጥር ስር የማዋል ና ለህግ የማቅረብ ስራ ተጠናክሮ የሚቀጥል መሆኑን የገለጹት ኮማንደር ምናሉ ህብረተሰቡ፣ በተለይ የንግዱ ማህበረሰብ ከነዚህ አጭበርባሪዎች ራሱን መጠበቅ እንዳለበትም አሳስቧል። ይህንን መሰል የማጭበርበር ወንጀል ሲገጥም ማህበረሰቡ ለፖሊስ ጠቆማ መስጠት እንዳለበት የተገለጸ ሲሆን በተለይ ከገቢ የንግድ ሌሎችም አመራሮችን ፎቶ ፕሮፋይል በመጠቀም ነጋዴውን የማ የመታለል ስራ መስራት በዘርፉ የሚሰሩ አመራሮችን ስም የማጥፋት ተግባር በመሆኑ ወንጀለኞችን ለህግ ማቅረቡ ተግባር ተጠናክሮ ይቀጥል ሲሉ ሚዛናማን ከተማ ፖሊስ አዛዥ ኮማንደር ምናሉ ታደሰ ከብስራት ራዲዮ ጋር በነበራቸው ቆይታ ወቅት ገልጸዋል ስትል ሳምሬት ስዩም ተናግራለች። ተመልካቾቻችን የአገር ውስጥ መረጃዎቻችን እነዚህ ነበሩ። አሁን ደግሞ ወደ ባህር ማዶ እናልፋለን። ሩሲያ የናይጄሪያ የጸረ ሽብርተኝነት ጥረቶችን ለመርዳት ዝግጁ መሆኗን አስታወቀች። ሩሲያ ናይጄሪያ በሽብርተኝነት ላይ የምታደርገውን ጥረት ለመደገፍ ዝግጁ መሆኗን የሩሲያ የውጭ ጉዳይ ሚኒስተር ቃል አቀባይ ማሪያ ዛካሮቫ የተናገሩ ሲሆን አቡጃ ጽንፈኛ ቡድኖችን ለመከላከል የምታደርገውን ከባድ ጥረትም አውድሰዋል። ዛካሮቫ የሞስኮ አቋም ያልተለወጠ ነው በማለት ሽብርተኝነት ዓለም አቀፍ ስጋት መሆኑን በመጥቀስ ሩሲያ ከዓለም አቀፍ ማህበረሰብ፣ ከተባበሩት መንግስታት ኤጀንሲዎችና የአፍሪካ ህብረት ጋር በማስተባበር እርዳታ ለመስጠት ዝግጁ መሆኗንም አጽንዖትም ሰጥተዋል ተናግረዋል። ሩሲያ ለናይጄሪያ አጋሮች አስፈላጊን እርዳታ መስጠቷን ለመቀጠል ተዘጋጅታለች ስትልም አካሮቫ አክላለች። የናይጄሪያ የጦር ኃይሎችና የህግ አስከባሪ ኤጀንሲዎች የሽብር ስጋቶችን በብቃት በመከላከል ረገድ ከፍተኛ ልምድ እንዳበረከቱም ተናግራለች። ሴቶችና ህጻናትን ጨምሮ ሰላማዊ ዜጎች ከመንግስትና ከደህንነት አባላት ጋር በጥቃቱ ከፍተኛ ስቃ እየደረሰባቸው መሆኑንም ገልጸዋል። እንደ ኤሮፒያን አቆጣጠር በ2002 ጀምሮ በቦርኖ ግዛት ሲንቀሳቀስ የቆየው ቦኮ ሃራምን ጨምሮ ታ ታጣቂ ቡድኖች በናይጀሪያ የማቋረጥ ጥቃትን እየፈጸሙም ይገኛሉ። በ2015 የናይጀሪያ ጦር ከፍተኛ ኪሳራ ቢደርስበትም አሁንም ንቁ ሆኖም ቆይቷል። በትምህርት ቤቶች ላይ የቀጠሉ ጥቃቶች ባለስልጣናቱ በተለያዩ ግዛቶች የሚገኙ የትምህርት ተቋማትን እንዲዘጉ አስገድደዋል። ፕሬዚዳንት ቦላ ቲኒዮ በጸጥታ ስጋት ምክንያት ለቡድኑ ሀያ ስብስብ ወደ ደቡብ አፍሪካ ሊያደርጉት የነበረውን ጉዞ እንዲሰርዙም ተገደዋል። በኒውዚላንድ ሁለት ልጆቿን በመግደል ሻንጣ ውስጥ ደብቃለች የተባለች እናት በዕድሜ ልክ እስራት ተቀጣች። በኔዘርላንድ ሁለት ሴቶች ገድላ አስክሬኖቻቸውን በሻንጣ የደበቀች እናት በእድሜ ልክ እስራት ተቀጣች በሴፕቴምበር ወር የስምንት ዓመት ዩና ጆ እና የስድስት ዓመቷ ሚኒ ጆ አስደንጋጅ ግድያ ወንጀል ጥፋተኛ ሆና የተገኘችው ሀኪንግሊ ለይቅርታ ብቁ ሆና ከመጠየቋ በፊት ቢያንስ 17 ዓመታትም በእስር ቤት መቆየት እንዳለባትም ተወስኖባታል የ45 ዓመቷ ሊ እንደ ኢሮፓያን አቆጣጠር በ2018 ግድያ በተፈጸመበት ወቅት የአይምሮ ጤና ችግር እንደነበረባትም ተከራክራለች ይህ የሆነው ባለቤት ቤቷ ከሞተ ብዙም ሳይቆይም ነበረ የከፍተኛ ፍርድ ቤትም ዳኛ ጆሪ ረቬኒንግ እንዳሉት የሊያ አእምሮ ጤና በጉዳዩ ላይ ድርሻ ነበረው ነገር ግን የወንጀል ድርጊቷ እየተሰላ ነውም ብለዋል የልጆቿ አስክሬን የተገኘው እንደ አውሮፓውያን አቆጣጠር በ2022 በኦክላንድ ውስጥ የሚገኝ መኖሪያ ቤት በጨረታ ባሸነፉ ጥንዶች የተነሳም ነው። ከሁለት ሳምንት በላይ በዘለቀው የፍርድ ቤት የሀኪዮንግሊ ተከሳሽ ጠበቃዎችም ባለቤቷ ጆ ከሞተ በኋላ የአይምሮ ጤናዋ መባባሱንና የተቀሩት ቤተሰቦቿ አብረው ቢሞቱ ጥሩ እንደሆነ አምናለችም ብለዋል። ሊ እራሷንና ልጆቿን በጁስ ውስጥ የተቀላቀለውን ኖትሪፒሊያን የተባለውን የጭንቀት መድኃኒት በከፍተኛ መጠን በመስጠት ራሷን ለመግደል ሞክራለች። ነገር ግን መጠኑን ተሳስቶ ከእንቅልፏ ስትነቃ ልጆቿ ሞተው እንዳገኘቻቸውም ጠበቆቿ ተናግረዋል። አቃቢ ህግ ግን የሊ ድርጊት ራሷን ከወላጅነት ሸክም ብቻ ለማላቀቅ የራስ ወዳድነት ተግባር ነው ሲሉም ተከራክረዋል። ከግድያው በኋላ ሊ ስሟን ቀይራ ኒውዚላንድን ለቃ ወጥታለች። ከተሸሸገችበት የትውልድ ሀገሯ ደቡብ ኮሪያ ተይዛ በዚያም አመት ወደ ኒውዚላንድ ተላልፈ ም ተሰጥታለች። የሊና ቶንጃሊ በህዳር 2017 የልጄ ባለቤት በካንሰር ከሞተ በኋላ የመኖር ፍላጎት እንዳልነበራት በመግለጽ ልጄን ወደ አማካሪ ባለመውሰዴ ተጸጽቻለሁ በማለት በአቃቢ ሕግ በተነበበ ስሜታዊ መግለጫ ላይ ሀሳቧንም ገልጻለች። ላይ ሀሳቧ ተመልካቾቻችን፣ እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰአታችንን ነው። መረጃዎቹን ወደ እናንተ በማድረስ ነው የሰብል አበበ ከእናንተ ጋር የጋራ ቆይታ አድርጌ ነበር። መልካም ቆይታ